ይቅርታ የሌለው ስህተት እየፈጸምሽ መሆኑን እወቂ። ፍጹም የሆነ ደስታ ሊገኝ የሚችለው ጅነት ውስጥ ብቻ ነው። የምድረ ዓለም ደስታ አንጻራዊ ነው። ችግር፣ ጤና ማጣት፣ ሐዘንና መከራ አይጠፋም። እናም በምቾት ጊዜ አላህን አመስጋኝ፣ በመከራ ጊዜ ደግሞ ታጋሽ መሆን አለብሽ። ተምኔታዊ አትሆኝ። ህመም የሌለበት ጤና ማጣት የማያውቀው ብልጽግና የማይጎመዝዝ ደስታ፣ እንከን የሌለው ባል ፍጹም እውን ሊሆን የማይችል የህልም እንጀራ። የነገሮችን አሉታዊ ጎኖች ችላ ማለትና ለአውንታዊ ተፈጥሯቸው ትኩረት መስጠት ተለማመች። ስለ ሌሎች በጎ ብቻ አስቢ፣ ግድፈታቸውንም ይቅር በይ። መመኪያሽን ደግሞ አላህን ብቻ አድርጊ። ሰዎች ላይ መመካት ተገቢያቸው አይሆንምና። ደስታ ከሚገኝባቸው ነገሮች አንዱ ኢስላምን መረዳት ነው። ስለ ኢስላም መማር ለልብ እርጋታን ይሰጣል፣ አላህንም ያስደስታል። ነቢዩ ዐለይሂ ሰላቱ ወሰላም አላህ መልካም ነገር ለሻለት ሰው የዲን ዕውቀት ይሰጠዋል ያሉት ለዚህ ነው። ስለዚህ የሚጠቅሙሽንና ስለ ዲንሽ ያለሽን ዕውቀት የሚያሳድጉና

ሲቀራም አድምጪ እንዲሁም ተግባር ላይ አውዩ ስለ ኢስላም አለማወቅ ለጽልመትና ለስጋት ይዳርጋል። ምንም ትንሽ ቢሆን እንኳን ቤትሽ ውስጥ ጠቃሚ የሆኑ መጽሐፍትና ሲዲዎች ያሉት ላይብረሪ አዘጋጅ። ጊዜሽን ዘፈን በማዳመጥና ሙሰልሰል በመከታተል ከማባከን ተከልከይ። እያንዳንዷን ሽራፊ ሰከንድ እንዴት እንዳሳለፍሻት ትጠየቃለሽ። ስለዚህ አብዛኛውን ጊዜሽን አላህን ሱብሓነሁ ወተዓላ ለማስደሰት ተጠቅሚበት። እጅግ አስቸጋሪ ሁኔታ በተረጋጋ ሰው ፈገግታ ቀላል ይሆናል። የቅንጦትና የቅብጠት ሕይወት በሚኖሩ ሰዎች ላይ አትቀኝ፣ ይልቅ ልታዝኝላቸው ይገባል። ለፍላጎታቸው ማርኪያ ገንዘብ እያባከኑ የሚያወጡና አላህ በፈቀደውም ይሁን በከለከለው ነገር አምሮታቸውን በማርካት መደሰት የሚፈልጉ ሰዎች ደስተኛ አይደሉም። እንዲያውም በውጥረትና በጭንቀት የተሞላ አስቸጋሪ ሕይወት ይመራሉ። ምክንያቱም ከአላህ ሱብሓነሁ ወተዓላ መንገድ አፈንግጦና እርሱ ላይ አምጦ ደስታን ሊያገኝ የሚችል ሰው በፍጹም የለም። ስለሆነ የቅንጦትና የቅብጠት ሕይወት የሚኖሩ ሰዎችን ደስተኛ ናቸው ብለሽ አታስቢ በፍጹም። በጭቃ በተመረጉ ጎጆዎች ውስጥ የሚኖሩ ሴቶች ከላባ በተሰሩ ፍራሾች የሐራን ሶላ ለብሰው በምርጥ ቤቶች ውስጥ ከሚተኙት ይልቅ ደስታን ያጣጥማሉ። በአላህ ስብሓንሁ ወተዓላ የምታምንና እርሱን ይበልጥ የምትገዛ ሴት ከእርሱ መንገድ ካፈነቀጠችው የተሻለ ተደሳች ናት። ደስታ ያለው ውስጥሽ ነው። ስለሆነም ጥረቶችሽ ሁሉ አንቺን ማዕከላቸው ያደረጉ ይሁኑ። ምንድን ነው ደስታ ብለሽ ጠይቂ። ደስታ በብር በማኅበራዊ አቋም ወይስ በዘር ይገኛል? ብዙ መልሶች ሊኖሩ ቢችሉ የዚህችን ሴት ደስታ እንመልከት። አንድ ሰው ከሚስቱ ጋር ንትርክ ውስጥ በገባበት ወቅት ሕይወትሽን በመከራ የተሞላ ነው የማደርገው ሲል ይዝትባታል። በዚህ ጊዜ ባለቤቱ በተረጋጋ መንፈስ ይህን እንኳን ማድረግ አትችልም፣ አለችው። ለምን ሲል ጠየቃት። ደስታ በገንዘብ ወይም በጌጥ የሚገዛ ቢሆን ኖሮ ልትከለክለኝ ትችል ነበር። ግና በዚህ ነገር ላይ አንተም ሆንክ ሌላ ምንም ሰው ስልጣን የለውም። እኔ ደስታን የማገኘው በእምነቴ ነው። እምነቴ ያለው ደግሞ ልቤ ውስጥ ነው። ከጌታዬ በስተቀር ማንም ሰው

ደስታን ማግኛ ብቸኛው መንገድ ነቢዩ ሰለዋቱ ረቢ ወሰላሙሁ ዓለይህ ይዘው የመጡትን እውነተኛ እምነት መማር ብቻ ነው። አንድ ሰው ይህን መንገድ ካገኘ ጎጆ ውስጥም ይተኛ፣ መንገድ ዳርም ይውደቅ፣ የዕለት ጉርሱን ግማሽ ዳቦ ካገኘ ይበቃዋል። ከዓለም ቁጥር አንድ ደስተኛ ሰው እርሱ ነው። በአንጻሩ ከዚህ መንገድ ያፈነገጠ ሕይወቱ በሙሉ በሐዘን የተጠቃ